ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፌም ዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። በዕለቱ ቆይታችን ትናንት የተደረገ ጨዋታ አለ፣ እሱ እንመለከታለን። ዛሬ የሚደረጉ ጨዋታዎች አሉ። ከሀገራት ጨዋታዎች መልስ ነው እንግዲህ ዛሬ የሊግ ውድድሮች የሚከናወኑት እነዚያ እንመለከታለን። ሌላ ደግሞ ሁለት ርዕሰ ጉዳዮች እናነሳለን። ከሪያል ማድሪድ ጋር በተገናኘ እንግዲህ ከሰሞኑ የወጣ መረጃ አለ። የአውሮፓ ሊግ እግር ኳስ በምርመራ መጀመሩን እንደዚሁ መረጃ ወጥቷል። ከዚያም ባለፈ ደግሞ ከማንቸስተር ዩናይትድ ጋር በተገናኘም የያዝናቸው ጉዳዮች አሉ። እነዚያ ኖርናት ያካፈልናችሁ የጋራ ቆይታ የምናደርግ ነው የሚሆነው ቅድሚያ ታዲያ ትላንት የተደረገ ጨዋታ እንመልከት ትላንት ከተደረጉ የሊግ ውድድሮች መካከል በጀርመን ቡንደስ ሊጋ የተከናወነ ጨዋታ ነበረ እንግዲህ ባሳለፍነው ሳምንት የሀገራት ጨዋታዎች ነበሩ የተደረጉት በደቡብ አሜሪካ በአውሮፓ በአፍሪካ የዓለም ዋንጫ ማጣሪያዎችን ጀምሮ የኔሽንስ ሊግ ጨዋታዎች ነበሩ ይደረጉ የነበሩት ታዲያ ከብሔራዊ ግዳጃቸው በመመለስ ወደ ክለቦቻቸው አምርተዋል በርከት ያሉ ተጫዋቾች እናም የሊግ ውድድሮችን ለማከናወን ባይ ሊቨርኩሰን በባይሬና ከቡሆም ጋር ያከናወኑት ጨዋታ ነበረ። ጃቢ አሎንሶ ባለፈው ውድድር ዓመት እንግዲህ እንደምናስታውሰው ያለምንም ሽንፈት ቡንደስሊጋን በክብር ሲቀዳጅ ብዙዎች መወድ ሲያቀርቡለት አሰልጣኝ ነበረ። ዘንድሮም ብዙ ጊዜ አንዳንድ ክለቦች ማንም ሳይጠብቃቸው ስኬትን ይጎናጸፉና በቀጣዩ ዓመት ተንሸራተው እንመለከት። ሊቨርኩሰን ግን እንደዚህ አይደለም። ዘንድሮም በቡንደስ ሊጋው ጠንካራ ከሚባሉ የሊጉ ክለቦች መካከል ሊቨርኩሰን አንደኛው ክለብ ነው። ታዲያ ባየር ሙኒክ በጥሩ መንገድ ሲጓዝ ነበረ። ከሰሞኑ ግን በቡንደስ ሊጋው ነጥብ መጣለውን ተከትሎ ሊቨርኩሰን ቀረብ እያለው መጥቷል። ትላንት ከቦሆም ጋር በነበረው ጨዋታ ሶስት ለአንድ አሸንፏል ሊቨርኩሰን በአድሌ ቦኒፌስና በአሌክስ ጋርሲያ ሶስት ጎሎች ሊቨርኩሰንን ሶስት ነጥብ እንዲያሳካ ማድረግ ይችሏል። ታዲያ የነጥብ ልዩነቱን ወደ ሶስት ማጥበብ ችሏል። ባይል ሌቨርኩሰን እናም ጣፋጭ እድልን ጣፋጭ ምሽትን አስመዝግቧል። ትላንት ዛሬ ወደሚከናወኑ ጨዋታዎች ልውሰዳችሁ። በእንግሊዝ የፕሪሚየር ሊግ ጨዋታ አይደረግም በዚህ ሳምንት በሳምንቱ መጨረሻም ምክንያቱም የኤፍኤ ካፕ የጥሎ ማለፍ ጨዋታዎች ስለሚከናወኑ ፕሪሚየር ሊጉ በቀጣይ ሳምንት አጋማሽ ነው የሚደረገው። ታዲያ ዛሬ ሁለት ጨዋታዎች ይደረጋሉ። ክራቨን ኮቴጅ ለንደን ላይ ፉልሃምን ከክሪስታል ፓላስ ጨዋታው በለንደን ደርቢ የሚከናወን ጨዋታ ይኖራል። በጥሎ ማለፍ የጨዋታ መርሃ ግብር እንግዲህ ፉልሃም፣ ማርኮ ሲልቫ በጣም ጠጠር ያለ ቡድን እንደሚገነቡ እናውቃለን። በጣም ኦፌንሲቭም ባህሪ የላቸውም። በሜድ ብሎክ የሚጫወት በካውንተር ፕረስ ጨዋታዎችን የሚያከናውን ቡድን ሲገነቡ በተደጋጋሚ እንመለከታለን። ዘንድሮም ጠንካራ ሆኖ ነው የዘለቀ የሚገኙ ማርኮ ሲልቫ ፉልሃም በአንጻሩ ክሪስታል ፓላስ ኦሊቨር ግላስነርን ከሾሙ በኋላ በጣም ውብር እግር ኳስን የሚከተል ትልቅ ክለቦች የሚፈትን ቡድን ነበረ። ዘንድሮ ግን ከሊጉ ጅማሬ በኋላ በጣም መንሸራተት ስንመለከትበት ነበረ። አሁን ከሁለተኛ ውድድር ዘመን አጋማሽ በኋላ ግን በጣም መሻሻሎችን እያስመለከተን ይገኛል። ባለፉት ጨዋታዎች እንግዲህ ከአምስቱ አራቱን ድል ማድረግ ችሏል ክሪስታል ፓላስ እና ምን ያክል የተሻሻለ እንደመጣ የሚያሳይበት አጋጠሚ ያለው በቅርቡም በፕሪሚየርሊግ ተገናኝተው ከሜዳ ውጭ ወደ ክራቭን ኮቴጅ አምርቶ ክሪስታል ፓላስ ፉልሃምን ማሸነፍ መቻሉ ምናልባት ዛሬ ጨዋታው ይበልጥ እንዲጠበቅ ከሚያደርጉት አጋጣሚዎች መካከል ይጠቀሳል። ከሜዳ ውጭ ክሪስታል ፓላስ በፉልሃም አልተሸነፈም። ባለፉት ስድስት ጨዋታዎች ፉልሃም ማሸነፍ አልቻለም። በሜዳው ክሪስታል ፓላስን ካለፉት ስድስት ግንኙነታቸው ክሪስታል ፓላስ ሶስቱን አሸንፈ ሶስቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። እናም ዛሬም ፉልሃም ምናልባት እነዚህ ስታቶች ሊፈተን እንደሚችል ማሳያ ከሚሆኑ ነጥቦች መካከል የሚጠቀሱ ናቸው። በምሳሳት የሚከናወን ጨዋታ ነው። በሊጋቸውም ፉልሃም ስምንተኛ ደረጃ ላይ ሲቀመጥ ክሪስታል ፓላስ በደረጃው አስራሁለተኛ ላይ የተቀመጠ ክለብ ነው። ብዙም የነጥብነት የላቸውም። እናም ሁለቱ ክለቦች የሚያደርጉ ጨዋታ በኤፌ ካፕ ጥሎ ማለፍ ይጠበቃል። ሌላኛው ተጠባቂ ጨዋታ ብራይተንን ከኖቲንግሃም ፎረስት የሚያገናኘው በአሜክስ የሚከናወነው ጨዋታ ነው። ብራይተን በጣም ጥሩ ፎርም ላይ ያለ ክለብ ነው። ባለፉት አራት ጨዋታዎቹ ባለፉት አምስት ጨዋታዎቹ አራቱን ማሸነፍ ችሏል። ብራይተን እና ምን ያክል በጥሩ መንገድ እየተጓዘ እንዳለ ማሳያ ነው። በኤፍ ኤ ካፕ በነገራችን ላይ ብራይተን ና ኖቲንጋም ፎረስት ለመጀመሪያ ጊዜ በታሪክ ሲገናኙ ነው። ሁለቱ ክለቦች እንደምናስታውሰው በፕሪሚየር ሊጉ በቅርብ ሳምንታት ኖቲንጋም ፎረስት ብራይተንን ሰባት ለዜሮ ማሸነፉን እናስታውሳለን። ከዚያ በኋላ ነው ብራይተኖች መሻሻላቸውን እየተመለከትን የነበረው እናም ከዚያ ሽንፈታቸው ከዚያም ባለፈው ደግሞ ወደ ቀጣዩም ይህ ለማለፍ ብራይተን እንደሚፋለሙ ይጠበቃል። ኖቲንግሃም ፎረስት ብዙዎች ያልጠበቁት አሁንም ቢሆን ከእቅዱ በላይ እየሰነዘር ያለ ክለብ እንደሆነ ይታወቃል። አሁን ላይ በቻምፒየንስ ሊግ ለመሳተፍ በጣም ጥሩ የሚባል ደረጃ ላይ ተቀምጧል። እናም ኑኖ ጥሩ ቡድን ገንብተው በሊጉ እያስመለከቱን ይገኛሉ። በቀጣይ የሚከናወኑት ምርሃ ግብሮችም እጅግ አስፈላጊ ናቸው። ኖቲንግሃም ፎረስት እናም ኖቲንግሃም ፎረስት ይነሳ። በአውሮፓ ክብርን ከተቀዳጁ ክለቦች መካከል አንደኛው ክለብ ኖቲንግሃም ፎረስት እናም ያን የቀደመ ታሪክ ያለው ክለብ አሁን ላይ ላለመውረድ ይጫወት የነበረ፣ ነገር ግን ማሪናኪስ፣ ከዚያም ባለፈ ደግሞ እንደዚሁ ኑኖ ኤስፒሪቶ ሳንቶስ በጋራ ለቡድኑ ያበረክቱ አስተዋጽኦ በዚህም ደረጃ ላይ እንዲገኝ አድርጎታል። ብራይተን ከኖቲንጋም ፎረስት ይጫወታሉ። በስፔን ላሊጋም ጨዋታዎች ይደረጋሉ። ሪያል ማድሪድ ከሌጋኔስ የሚከናወን ጨዋታ አለ በቤርናባው። እንግዲህ ሪያል ማድሪድ በነጥብ ተስተካክሎ ነበረ ከባርሴሎና ጋር ነገር ግን ቀሪ ጨዋታውን ኦሳሱናን ሲያሸንፍ በሶስት ነጥብ ልዩነት ከፍ ብሏል። ባርሴሎና ካርሊቶም ከጨዋታው በፊት ኤል ክላሲኮ አለ። ስለዚህ አሁንም ላሊጋው ዋንጫ ለማሳካት እንፍ አለማለን በሚል ሀሳባቸውን ሰጥቷል። በነገራችን ላይ ካርሎ አንቼሎቲ ስማቸው ከብራዚል ብሔራዊ አሰልጣኝነት ጋር እየተያዘ ይገኛል። እንግዲህ ዶሪቫል ጁኒየር ትናንት አመሻሽ በይፋ መሰናበታቸው ታውቋል። የብራዚል እግር ኳስ ፌዴሬሽን በተለይ ከአርጀንቲና ጋር ከነበራቸው ጨዋታ በኋላ ከሽንፈቱ በኋላ ለዚህ ውሳኔ እንዲወስ እንዳደረገው ነው መረጃዎች የሚያሳዩት። እንግዲህ አመትን የዘለቀ ቆይታ ብቻ ነው ያላቸው ዶሪቫል ጁኒየር እናም ሲሌሳዎቹ በዚህ ልክ አይደለም እንዲጓዙ የሚፈልጉት። ስለዚህ የብራዚል እግር ኳስ ፌዴሬሽን ውሳኔውን አስተላልፏል። ዶሪቫል ጁኒየር ከሲሌሳዎቹ አሰልጣኝነታቸው ተሰናብተዋል። ስለዚህ በቀጣይ በአሰልጣኝ ለመሾም ከሚፈልጋቸው አሰልጣኞች መካከል ቀዳሚው ካርሌቶ ናቸው። ምናልባት የእርሳቸው ሹመት ካልተሳካ ሆርጌሱስን እንዳማራጭ እንደያዙ ነው መረጃዎች የሚያሳዩት። እንግዲህ ብራዚል በእግር ኳስ የዓለም ዋንጫ እንደጋባ በማሳካት በቀደምትነት የምትቀመጥ ሀገር ነች። ነገር ግን አሁን ላይ ባለፉት አመታቶች ወደ ዋንጫ መንገድ ለመግባት እጅግ የተቸገረች ትገኛለች። እንዲያውም ከወራት በፊት እንደምናስታውሰው በዚህ የብራዚል እግር ኳስ ፌዴሬሽን እጩዎች ውስጥ የቅድሞ ተጫዋች ሮናልዶ ሊዩስና ዛሬ ወደ ሌማ በእጩዎቹ መካከል እንደተካተተና ምናልባት እሱም ወደ ፌዴሬሽን ኃላፊነት ከመጣ ፔፕ ጓርዲዮላን ወደ ብራዚል አሰልጣኝ ለማምጣት እቅድ አለው የሚሉ መረጃዎችንም ስንሰማ ነበረ። ከወዲሁ ግን አሁን ካርሊቶ ስማቸው ከብራዚል አሰልጣኝነት ሹመት ጋር እየተያዘ ይገኛል። ሪያል ማድሪድ ከሌጋኝስ ጋር ጨዋታውን የሚያከናውን ይሆናል። ኤስፓኞል ከአትሌቲኮ ዲ ማድሪድ ይጫወታሉ። አትሌቲኮ ማድሪድም በጣም በመሪነት ሁሉ ሲያሳልፍ ነበረ ሳምንታትን። ነገር ግን ከሰሞኑ የጣላቸው ነጥቦች ደረጃው እንዲንሸራተት አድርገውታል። አሁንም ግን ውድድሩ ገና ነው። ስለዚህ ከኤስፓኞል ጋር የሚደረገው ጨዋታ ተጠባቂ ወደ ጣሊያን ውሰዳችሁ። በሲሪያው እንደዚሁ ዩቬንቱስ ከጄኖዋ ይጫወታሉ። አረጊቷ በቅርቡ ቲያጎ ሞተና አሰናብሳ የቀድሞ ተጫዋቿን ኢጎር ቱዶሩን አሰልጣኝ አድርጋ መሾማ ይታወሳል። እንግዲህ ኢጎር ቱዶር ይክሮሻዊ የቀድሞ ተጫዋች በዩቬንቱስ በተከላካይ ስፍራ ላይ ይጫወት የነበረ ተጫዋች ነው። ከዚያም ባለ አሰልጣኝነትን በጣይ እግር ኳስ እናውቋል። በኡዲኒዜ፣ ከዚያም ባለፈ ደግሞ በኤላስ ቪሮና፣ በላሲዮ ያሳለፈባቸው የአሰልጣኝነት ክለቦች ናቸው። በሃጃክ ስፕሊት ነው እንደዚሁ የዋንጫ ስኬትን ካነሳን ኢጎር ቱዶሩን የምናነሳው እናም እርሱ በአሰልጣኝነት መጥቶ ከጀኗ ጋር ጨዋታውን ያከናውናል በሌላ መንገድ ሌቼ ከሮማ ይጫወታሉ በሴሪያው እንግዲህ ሮማ በተለይ ራኔሪ በጣም ጥሩ ቡድን ገንብቷል ነገር ግን ሁነኛ ተጫዋቻቸው ፓሮ ዲባላ በጉዳት ከውድድሩ መራቁን እናስታውሳለን ቬኒዚያ ከቦሎኛ ይጫወታሉ እንግዲህ ቦሎኛ ባለፈው ዓመት በቲያጎ ሞታ በጣም ሰርፕራይዚንግ ከሚባሉ ቲሞች መካከል አንደኛው ነበረ በቻምፒየንስ ሊግ መድረክ መሳተፍ ቻለ በሊጉ ጅማሬ በጣም ውጤቱ መልካም ይባል አልነበረም ነገር ግን የኋላ ኋላ በጣም ተሻሽሏል አሁን ላይ ደረጃውን አራተኛ ደረጃ ላይ መቀመጥ ቸዋል ቪንሴንሶ ኢታሊያኖ በጣም ጥሩ ቡድን መገንባታቸውን እየተመለከትን እንገኛል ወደ ጀርመን ልውሰዳችሁ በቡንደስ ሊጋ ባየር ሙኒክ ከዛንከት ፓውሊ ይጫወታሉ ትናንት ሊቨርኩሰን ማሸነፉን ተከትሎ ሙኒክ መሪነቱን ለማስፋት የግድ ይህን ጨዋታ ማሸነፍ ይኖርበታል። ቦሩሲያ ሞንቸግላ ድባክ ከላይፕዚግ ይጫወታሉ። ኢንትራክ ፍራንክፉርት ደግሞ ከስቱትጋርት የሚከናወን ጨዋታ አለ። ፍራንክፉርት በጣም ጥሩ ቡድን ነው ዘንድሮ የተመለከተ የምንገኘው ያውም ሁነኛ የመስመር ተጫዋቾን ኦማር ማርሙሽን ተነጥቀው፣ ነገር ግን ፊት መስመር ላይ እንደነ ሆጉ ኤኪቲኬ ያሉ በአውሮፓ ኤሊት ክለቦች ተፈላጊነት ያላቸው ተጫዋቾች መካከል አንደኛ ነው ሆጉ ኤኪቲኬ እናም ፍራንክፉርት ጥሩ ፎርም ላይ ይገኛል። ስቱትጋርት በአንጻሩ ሌላኛው በቻምፒዮንስ ሊግ የተሳተፈ ክለብ ነበር። ባለፈው ድር ዓመት ሁለተኛ ሆኖ ነበር የጨረሰው በቡንደስሊጋው። ነገር ግን የሰባስቲያን ሆነስ ስቱትጋርት ዘንድሮ አራስረኛ ደረጃ ላይ በቡንደስሊጋው መቀመጥ የቻለው ወሌሎች ጉዳዮች ልውሰዳችሁ። ወደ ሪያል ማድሪድ ጉዳይ እናምራ። ና እንግዲህ ሪያል ማድሪድ ከአርሰናል በቀጣይ የቻምፒዮንስ ሊግ የጥሎ ማለፍ ጨዋታቸውን ያከናውናሉ። ታዲያ ትላንት ጀምሮ የወጡ መረጃዎች እንደሚያሳዩት ከሆነ የአውሮፓ እግር ኳስ ማህበር ምርመራ መጀመሩ ተገልጿል። ይህም ደግሞ የሆነበት ምክንያት ሪያል ማድሪድ ከአትሌቲኮ ማድሪድ ካከናወኑት ጨዋታ በኋላ ድል ካስመዘገቡ በኋላ የሪያል ማድሪድ ተጫዋች ያልተገባ የደስታ አገላለጽ ገልጸዋል በሚል ነው። እነዚህም ደግሞ አንቶኒ ሩዲገር፣ ኪሊያን ባፔ፣ ቪኒሲየስ ጁኒና፣ ዳኒ ሴባያስ መሆናቸውን መረጃው ያሳያል። እንግዲህ የመጨረሻውን የመለያ አመት ያስቆጠረው ሩዲገር ነበረ። ታዲያችን ጎል ካስቆጠረ በኋላ እጁን ወደ አንገቱ በመውሰድ ያ በምልክት ያስመለከተው የደስታ አገላለጽ ተገቢነት የለውም በሚል ነው። እንደዚህ እሱ ተጠያቂ የሆነው በሌላ መንገድ ኪሊያን ባፔም እንደዚሁ ከደስታ ጋለጽ ጋር በተገናኘ ምርመራ ሊጀመርበት እንደሆነ የተገለጸው ሌላኛው ቪኒሲየስ ጁኒየር ከደጋፊዎች ጋር የአትሌቲኮ ማድሪድ ደጋፊዎች ጋር በጣቱ ምልክት እያሳየ የወሰዳቸውን ዋንጫዎች ከዚያም ባለፈው ከእነሱ ጋር ያልተገባ ምልስ ያደርግ ነበር በሚል ነው፣ እንደዚሁ ኢንቨስቲጌት እንደሚደረግ መረጃ ያሳየው። በአንጻሩ ዳኒ ሴባሎስ በጉዳት በስብስቡ ውስጥ አልነበርም፣ ነገር ግን ድል ካደረጉ በኋላ ባልተገባ መንገድ ደስታውን ሲገልጽ ነበር በሚል በእነዚህ አራት ተጫዋቾች ሩዲገር፣ ኪሊያን ባፔ፣ ቪኒሲየስ ጁኒየርና ዳኒ ሴቢያውስ ላይ የአውሮፓ እግር ኳስ ማህበር ምርመራ መጀመሩ ተገልጿል። ታዲያ ጥፋተኛ ሆነው ከተገኙ ቅጣት እንደሚተላለፍባቸው ነው የተገለጸው። ምናልባት ግን አሁን ላይ የሚወጡ መረጃዎች የሚያሳዩት ከሆነ የጨዋታ ቅጣት እንኳን ባይሆን ይበልጥ እንዲያው ምድሉ የገንዘብ ቅጣት ሊሆን እንደሚችል ነው መረጃዎች የሚያሳዩት። ከዚህ ቀደም 2019 ላይ ዩቬንቱስ ከአትሌቲኮ ዲ ማድሪድ ሲጫወቱ ክርስቲያኖ ሮናልዶና እንደዚሁም ዲያጎ ሲሞኔ ያልተገባ ደስታ አገላለጽን አስመልክተው የገንዘብ ቅጣት ነበር የተላለፈባቸው። እንደሚታወሰው ክርስቲያኖ ሮናልዶም ሆነ ዲያጎ ሲሞኔ ሀያ ሺህ ሂሮ ነበር በጊዜው ቅጣት የተላለፈባቸው። እናም ሪያል ማድሪድ ተጫዋቹ ምናልባት ከጨዋታ ቅጣት እንኳን ባይተላለፍባቸው የገንዘብ ቅጣት እንደሚተላለፍባቸው ተገልጿል። ነገር ግን አሁን ላይ በቀጣይ አርሰናል ከሪያል ማድሪድ በሚያደርጉት የጨዋታ መርሃ ግብር ላይ ቅጣት የሚተላለፍባቸው ከሆነ በጨዋታው ላይሰለፉ እንደሚችሉ ተነግሯል። ስለዚህ የጨዋታ ቅጣት ላይ ያስደግሞ የገንዘብ ቅጣት የሚለው በቀጣይ የአውሮፓ እግር ኳስ ማህበር ምርመራውን ካደረገ በኋላ ጥፋተኛ ሆነው ካገኛቸው ውሳኔውን የሚያስተላልፍ ነው የሚሆነው። ሌላኛው ጉዳይ ከማንቸስተር ዩናይትድ ጋር በተገናኙ ነው። በጎ ዜናዎች ተሰምተዋል። በማንቸስተር ዩናይትድ ቤት በተደጋጋሚ በጉዳት ከሚጋለጡ ክለቦች መካከል ማንቸስተር ዩናይትድ ከቀዳሚዎቹ መካከል አንደኛው። ነገር ግን በጎ ዜና በዚህ በመጨረሻ ልምዳቸው ላይ አራት ተጫዋቾች ተመልሰው ልምድ ማድረጋቸው ተገልጿል። ሉክሻው፣ ሃሪ ማግዌር፣ ሌኒ ዮሮና ከዚያም ባለፈ ግብ ጠባቂ አርታር ባይንዲር ወደ ልምድ መመለሳቸው መረጃዎች ያሳያሉ። እንግዲህ ሉክሻው በተደጋጋሚ ለጉዳት የሚጋለጥ ተጫዋች ነው። ምናልባት አሁን ላይ በጤነት ቢቆይ ኖሮ በሁለት አማራጮች ሊሰለፍ እንደሚችል ይታመናል። አንደኛው ከባክሲሪዎቹ መካከል በግራ ሳይድ ተሰልፎ ለመጫወት እድል ይኖራል። ምናልባት በዊንግ ባክ ሆኖ ለመሰለፍ ከዚህ ከፊትነስ ጋር በተገናኘ ብቁ ላይ ሆኖ የሚችልባቸው አጋጣሚዎች ይሆናሉ። ነገር ግን የእርሱ መመለስ በተለይ ሊሳንድሮ ማርቲኔዝ አለመኖሩ ተከትሎ ሌላ አማራጭ ሊሰጣቸው እንደሚችል ሩበን አሞሪም ይታሰባል። ሀሪ ማጉር በተለይ የሊሳንድሮ ማርቲኔዝ መጉዳት ተከትሎ በጣም አስፈላጊ ተጫዋች ሆኖ ስንመለከተው የነበረው ባሳለፍናቸው ሳምንታት ጨዋታው ላይ እናም የእርሱ መመለስ በጣም በጎ ዜና ሆኗል። የኒዮሮ ከሊል ከመጣ በኋላ እጅግ ኳስን በምቾት የሚጫወት ተስፈኛ ሴንተር ባክ ነው። እርሱም እርግጥ በተጠበቀው ልክ ድል የተሰጠው አለም የሚገኘው ነገር ግን አማራጮች ከማስፋት አንጻር የእርሱን መመለስ በጣም በጎ ዜና ሆኖ እናነሷለን። ምክንያቱም አሁን ላይ በፕሪሚየር ሊግ ከዚያም ባለፈው በዩሮፓ ሊግ የተሳተፉ ስለሚገኙ የግድ ስኳድ ብዛታቸው መስፋት ይኖርበታል። ሌላኛው አልታር ባይንዲር አሁን ከ ከኦናና ይልቅ ይበልጥ በተለይ በመለያ መቶዎች ወቅት ላይ ጥሩ መለያ መት የማምከን አቅም እንዳለው ስንመለከት ነበረ። ይህንንም በተለይ በኤፍ ኤ ካፕ ካርሰናል ጋር በነበራቸው ጨዋታ ላይ ተመልክተናል። በቁመት ዘለግ ያለ ከዚያም ባለፈ መለያ ምት የማዳን ላይ ጥሩ አቅም እንዳለው ስንመለከት ነበረ። ስለዚህ በቀጣይ በተለይ በዩሮፓ ሊግ የጥሎ ማለፍ ዙሮች ላይ ጨዋታዎች በአቻ ውጤት ከተጠናቀቁ ወደ መለያ ምት የማምራት እድሎች አሉና፣ ስለዚህ ለዚያም ጠቃሚ ግብ ጠባቂ ነው። የእርሱን መመለስ በጣም በጎ ዜና ሆኖ ሊነሳ ይገባል ብዬ አምናለሁ። እናም ሉክሻው ሀሬ ማጉዋየርና ዮሮን ጨምረው ባይንዲር ከጉዳታቸው አገግመው ወደ ልምምድ መመለሳቸው በጎው ዜና ሆኗል። ስለዚህ በቀጣ በሚኖራቸው የጨዋታ መርሃ ግብሮች ላይ እርግጥ በዚህ ቅዳሜና እሑድ አይጫወቱም፣ ዩናይትድ ኤፍ ኤ ካፕ ከውድሩ ስለተሰናበተ። ነገር ግን በቀጣ የሚደረገው የፕሪሚየር ሊግ መርሃ ግብር ጠንካራ ጨዋታ ይጠብቃቸዋል፣ ከኖቲንግሃም ፎረስት ጋር። ስለዚህ የስብስብ እንግዲህ ስኳድ የብዛቸው ጥሩ ሆኖ መመለሱ በጎው ዜና ብሎ ማንሳት ይቻላል። እናም እንዳጠቃላይ የዕለተ አርቡ ውጤቶች፣ ከዚያም ባላፈ ደግሞ ዛሬ ማን ከማን ይጫወታሉ የሚሉትን የተመለከትንበት የዕለተ ቅዳሜ ብስራ ስፔሻል ቆይታችን ይመስል ነበር። ተፈራ ታመነ ከመላው ይስሩ ባለሙያዎች ጋር ቆይታ አድርግ ያለውን ብሩ ጊዜን ተሞኘው